የመቃብር ላይ ጽሑፎች በመጽሐፍ የምንጨዋወትበት ሰዓት ላይ ደረስ ኤፍሬም ገብረየስ ጸሐፊው ነው ከጥቂት ዓመታት በፊት አርኪዮሎጂስቶች ከአያሌ ዘመናት በፊት በዙፋኑ ላይ እንደተቀመጠ የተቀበረ ንጉሥ አግኝተዋል በጣቱ ቀለበት ላይም ሁሉም ያልፋል ከእግዚአብሔር መንግስት በቀር የሚል ተቀርጿል በርግጥ ሁሉም ያልፋል ከስምና ከእግዚአብሔር መንግስት በቀር ታላቁ አሌክሳንደር ከፍተኛ ምኞት ነበረው ዓለምን አንድ አድርጎ የመግዛት። ብዙ ሺህ ሰራዊት አልቆበትና በርካታ ንብረት አውድሞም ምኞቱ ከሞላ ጎደል ተሳክቶለት ነበር። ሆኖም በድሉ ዋዜማ ዘመቻ ሳለ ባጋጠመው ሕመም የተነሣ ሞተ። ሞት አፋፍ ላይ ሳለ ታዲያ ከዚህ ሁሉ ድካም በኋላ ቤሳ ቤስቲን ሳሊዝ መሞቴን ዓለም እንዲያውቅልኝ፣ አንድ እጄን ከመቃብር ውጭ አድርጋችሁ ቅበሩኝ በማለት ተናዞ ነበር። መልካም ስም ከመልካም ሽቶ ይበልጣል ብሏል ጠቢቡ። ሕይወት ብዙ ውጣ ውረድ አለባት። ለተሻለ ኑሮ ብርቱ ጥረት ያስፈልጋል። መልካም ስም ታዲያ በዋዛ አይገኝም። በዚች ዓለም ላይ ከኖርን ቢያንስም ቢበዛ አሻራችን ቢያንስ በቤተሰባችን ላይ ማረፍ አይቀርም። ስለዚህም አንቱ የሚያሰኘንንና ከዓለማችን ባለውለታዎች ተርታ የሚያሰልፈንን ጠፈፍ ያለ ተግባር ለመከወን እንጣር። ስማችን በሰዎች ልብ ውስጥ ጭምር እንጂ በሐውልት ላይ ብቻ ተጽፎ ሊቀር አይገባምና ይሁንና ሐውልቶች ላይ የሚጻፉ ጽሑፎችንስ በጥሞና ተመልክተው ያውቃሉ? ልብ አላሏቸው ይሆን ይሆናል። የውጮቹንም ሆነ የአገራችንን የመቃብር ላይ ጽሑፎች ባጭሩ እንዲህ ለማቅረብ ልሞክር። ሟች ምን ሲሰራ እንደኖረ የሚያውቁት ፈጣሪውና ዘመዶቹ ብቻ ናቸው። የተንኮል ጽዋው ሞልቶ የፈሰሰ ሰው ጤፉ ቁም ነገር ጭንቁ እንደነበረ ግን መቃብሩን ያየ ሁሉ አይጠራጠርም። ከምድራችን ሲሰናበት እፎይታ የተሰማቸው ዘመዶቹ መቃብሩ ላይ የጻፉት መልካም ያላደረገ እዚህ አርፏል። በየሄደበት የሰራውን ማን ያውቃል? ጥያቄም የለው ተረስቷል። አንዱ ደግሞ እጅግ ታታሪና የተዋጣለት ጸሐፊ ተውኔት ነበር። እሱን የማያውቅ ቢኖር የለየለት መሐይም ወይም እብድ ነው። ሼክስፒር ይባላል። ሐውልቱ ላይ የተጻፈው ታዲያ ከቡራን ወዳጆቼ፣ ለኢየሱስ ብላችሁ ከዚህ ቅንጣት አፈር አትቆንጥሩ ባካችሁ እኔህን ድንጋዮችም ያልነካ ይመስገን አጥንቶቼን የሚነካ ሁሉ የተረገመ ይሆን ይላል። ዝም ብትል መቀጮ የሚጣልበት የሚመስላት ዐይነት አለብላቢት ነበረች። እንደተንጣጣች ተንጣጣች ነው ነግቶ የሚመሽላት ምላሷን ረፍት እንደናፈቀው ነበር መቃብር የወረደችው። ባለብላቢት ምላስዋ ክፉኛ የተጠበሱት ቀባሪዎቿ ታዲያ በመታሰቢያ ሐውልቷ ላይ ሚሲስ አራቦላ እዚያ አርፋለች ወደ ትቢያነትም ትለወጣለች በወረሃ ሚያዝያ ነው በሞት የተነጠቀች ያን ጊዜም ነበር አፏን የያዘች በማለት ጻፉባት። እንደ አውሮፓውያን አቆጣጠር በ1799 ሌክሲንግተን ማሳቹሴትስ ባለች ግሪን ቪሌጅ ውስጥ ለ77ቱ ደቂቃ የለውጥ ጦረኞች ክብር በተቀረጸው ሐውልት ላይ ጸንታችሁ ቁሙ ካልነኳችሁ አትንኩ፣ ነገር ግን ጦርነት ፈላጊዎች ከሆኑ ውጊያችሁን ከዚሁ ጀምሩ የሚል ተጽፏል። የተጠረበ እብነበረድ ቀርቶ ፍልጥ እንጨት እንኳን ለማስታወሻ ሊቆምለት የማይገባ ነበር። የብርሌ አንገትና የብርጭቆ ኳኳታን ከልጆቹ አብልጦ የሚወድ አምላኩም ሆዱ ነበር። አጅሬ ውቧን ዓለማችንን ሲሰናበት ያደረገውን ንግግርም በትዕዛዙ መሠረት መቃብሩ ላይ ሰፍሮለት ይገኛል። ክቡር አንባቢ ሆይ ያገኘሁትን ስበላ ስጠጣ ኖርኩኝ፣ አሁን በተራዬ እኔም በትል እየተበላሁኝ ነኝ። ጀግኖች ናቸው። በውጊያ ላይ ሳሉም ነበር ማንነታቸውን ለመለየት እስኪያዳግት ድረስ የተበላሹት። ለእኒሆ ሙታን ያልታወቀው ወታደር የተሰኘ ሐውልት ቆሞላቸዋል። በላዩም ከእግዚአብሔር በቀር ማንም የማያውቀው ወታደር እዚያ አርፏል በክብር የሚል ተጽፎላቸዋል። ለፍቶ ላረቄ ነው፣ ጠዋት ማታ እንደጨለጠ ጤንነቱንና ክብሩን ነስቶ እንደተለፋደደ ኖሮ በመሞቱ ሚስተር አዳም እዚያ አርፏል። የሸቃቀለውን ሲጠጣበት ከርሞ ለስንቱ የሚበቃውን አረቄ ለብቻው ገፎ ዳግመኛ እንዳይሸቅል ሞት አጋድ፣ ሞት በሸክም ነው እዚህ የደረሰው ሲሉ ወዳጆቹ ሐውልቱ ላይ ጻፉ። ጀግናው ሌተናል ኮሎኔል አብዲሳ አጋ መቃብሩ ላይ እንደተጻፈው ሰው ምን ጀግና ቢሆን መልአከ ሞትን ድል ማድረግ አይቻልምና መዘጋጀት ያሻል። በርግጥ በአገራችን ባሉ መቃብሮች ላይ ክፉ ነገር ተጽፎ አይቼ አላውቅም። ሙት ወቃሽ ባለመኖሩ ሟች የሰይጣን ቁራጭ ቢሆንም እንኳን ያልፈጸመውን ገድል ፈጥሮ ለቤተሰቡ አሳቢ፣ ለእምነቱ ጠበቃ፣ ያገሩ ጀግና፣ የድሆች አባት እንደነበረ ይታተታል። ግና ያልፈጸምነውን ጀብዱ ለመታሰቢያችን ብናጽፍ በወንጀለኛነት ባያስጠይቀንም ግብዝ መሆናችን ይመሰክርብናል። ምናልባት ለፍተን ጠብ ላይ የሌለንና ዝነኞችም ላንሆን እንችላለን። ሆኖም መልካም ሥራን ብቻ እንሥራ፣ እንትጋ። ብንመሰገንም ባንመሰገንም የሰውን ልጅ ኑሮ ለማጣፈጥ እንጣር። ስንቶች እንሆን በሕይወታችን ፀሐይ መጥለቂያ ላይ እንደ ሐዋርያው ጳውሎስ መልካሙን ገድል ተጋደልኩ፣ ሃይማኖቴን ጠበቅሁ ሩጫዬንም ፈጸምኩ ማለት የምንችል